ዛሬ ሁለት ልዩ ታሪኮች እንነግራችኋለን። ሁለቱም የሆኑት አምቦ ላይ ነው። አንደኛው ጠቅላይ ሚኒስትሩ ስለተሰጣቸው ያልተለመደ ስጦታ ሲሆን፣ ሁለተኛው የሀገሩን መሪ ትኩረት ለመሳብ ያልተለመደ ድርጊት ስላደረገ ታዳጊ ልጅ ነው። ከልዩ ታሪኮቻችን ጋር አንድ አፍታ አብሮ ይቆዩም። ታሪክ አንድ፣ ይሄን ተንቀሳቃሽ ምስል ተመልከቱት። ጠቅላይ ሚኒስቴር አብይ አህመድ በአምቦ የመንገድ ጉብኝታቸው ላይ የሀገር ሽማግሌዎችን ቀርበው የእጅ ሰላምታ ሲሰጡ ይታያል። ታዲያ በመሃል አንደኛው የሀገር ሽማግሌ ለጠቅላይ ሚኒስቴሩ በስጦታ ወረቀት የታሸገ ነገር ሊያቀብላቸው ይሞክራል። ይህኔ የፕሮቶኮልና የሴኩሪቲ ስራ የሚያቀላጥፍ የመሰለው ሰው ስጦታውን ጠቅላይ ሚኒስቴሩ ሳይነኩት ለማሸሽ ወይም ቀድሞ ለመቀበል ይሞክራል። በዚህ መሃል ግን ጠቅላይ ሚኒስቴሩ ቀድሞ የስጦታውን ወረቀት መቅደድ ይጀምራሉ። ይህኔ ባዩት ነገር ደንገጣሉ። ወረቀቱ ተቀዶ በስጦታው ላይ ያለው ምስል በደንብ ሲታይ ደግሞ ፈገግታቸውን መደበቅ አልቻሉም። ስጦታው የጠቅላይ ሚኒስቴሩ እና የእናታቸው እጅግ የቆየ ጥቁርና ነጭ የልጅነት ፎቶ ነበር። በዚህ ስጦታቸው የሀገር ሽማግሌው የጠቅላዩን ልብ እንዳገኙ መቼም የታመነ ነው። ጠቅላዩና አምቦ በተለይ ታሪክ ሲገጣጠሙም ይህ የመጀመሪያቸው አይደለም። አንድ ጊዜ ደግሞ እንዲሆነም እለቱ እንደ ማንኛውም የተለመደ የትምህርት ቀን ነበር። በጠዋት ትምህርት ቤታቸው የደረሱ ተማሪዎች ሰንደቅ ዓላማ አውርደው ወደ መማሪያ ክፍላቸው ገቡ። ነገር ግን የመጀመሪያ ክፍለ ጊዜያቸውን እንዳጠናቀቁ አንድ እንግዳ እየመጣ እንደሆነ ድንገተኛ ሚስጥር ተነገራቸው። ይህን በተባሉ በደቂቃ ውስጥ ከጠዋቱ ሶስት ሰዓት ላይ አንዲት ሄሊኮፕተር በአምቦ ከፍተኛ ሁለተኛ ደረጃ መሰናዶ ትምህርት ቤት ቅጥር ግቢ ውስጥ አረፈች። ከሄሊኮፕተሯ ውስጥ የወጡት ጠቅላይ ሚኒስቴር አብይ አህመድ ነበሩ። የሚደንቀው መሄዳቸው አይደለም፣ የሄዱበት ምክንያት እንጂ። ሄሊኮፕተሯ በአምቦ ምድር ላይ ከማረፏ አንድ ቀን ቀድሞም በከተማዋ በራሪ ወረቀት ተበትኖ ነበር። ወረቀቱ በአምቦ ለተከታታይ ቀናት ቤት የመቀመጥ አድማና ተቃውሞ እንዲደረግ ያዛል። አምቦ ለእንደዚህ አይነቱ አድማ አዲስ አይደለችም። ይሄኛው ለየት የሚያደርገው ጠቅላዩ ስልጣን የያዙ ሰሞን መደረጉ ነው። ታዲያ አድማው በሚጀምርበት ቀን ነበር ጠቅላይ ሚኒስትር አብይን የያዘችው ሄሊኮፕተር ሳይታሰብ አምቦ ትምህርት ቤት ቅጥር ግቢ ውስጥ ያረፈችው። እቅዱ አድማውን ጀብድ በተሞላበት ስልት ማምከን ነበር። አምቦ እና የመሪዎችን ልዩ ስጦታ ሳን ሰው ወደ ሁለተኛው ታሪካችን እንሻገር። የአምቦ ተወላጅ የነበረው የዓለም ሎሬትና ባለቅኔ ጸጋዬ ገብረ መድን ገና በልጅነቱ ነበር ንጉሥ አጼ ኃይለ ሥላሴን በአካል የማግኘት እድል የገጠመው። ንጉሰ ነገስቱ ከእለታት አንድ ቀን ድንገት እሱ ወደሚኖርበት አምቦ ከተማ መጡ። ከዛ በፊት ስለእርሳቸው ሲወራ ከሰማው ውጪ ንጉሱን በፎቶ እንኳ አይቷቸው አያውቅም ነበር። ታዲያ ንጉሱ ከሮልስ ሮይስ መኪናቸው ሲወርዱ ምን አድርጎ ቀልባቸውን መሳብ እንደሚችል አሰበ። በአእምሮም የመጣለት ነገር የማይታመንና ያልተለመደ ነበር። ጸጋዬ ግን ያሰቦን አድርጎ ሲጨርስ ንጉሱ ደስ ስለተሰኙ ምን እንዲደረግልህ ትፈልጋለህ ሲሉ ጠየቁት። መኪና? ቤት? ገንዘብ? ትንሹ ልጅ ምን መለሰ? ይሁን መልሱ ይበልጥ ያስደንቃቸዋል። መጀመሪያ ግን ታሪኩን ከባለታሪኩ ታሪኩ የግል ታሪክ መጽሐፍ ላይ ቀንጭበን እናጫወታችሁ። ኃይሌ ሥላሴ አምቦን የሚወዱት በአንድ ምክንያት ነበር፣ በገነታቢ የአየር ንብረቱ እንደ እሳቸው በከተማው በራድ ክፍል በስድስት ኪሎ አካባቢ በአለትና በእብነ በረድ በታነጸ ቤተ መንግስት ለሚኖር ሰው የአምቦ ለስለስ ያለ አየር የሚናፍቅ ነበር። አምቦ አጥንታቸውን ያሞቅላቸዋል፣ መንፈሳቸውንም ያነቃቃላቸዋል። ይህ በወቅቱ ከአዲስ አበባ በአራት ሰዓት የመኪና መንገድ ብቻ የሚደረስበት ከተማ ወይና ደጋማ ገነት ሆኖላቸዋል። ለዚህም ነበር ገነታዊነቱን ለመግለጽ ይገባዋል ያሉትን አዲስ ስም መረጡለትና ሀገረ ህይወት ብለው የሰየ የሞት። ሆኖም ግን ጃንሆይ ያወጡት አዲሱ ስም አልያዘም። ለኦሮሚኛ ተናጋሪዎቹ የአምቦ ነዋሪዎች የግዕዙ ቃል ለአንደበታቸው አመች አልሆነም። በዚህ ምክንያት እንደ ቀድሞ ከተማቸውን አምቦ ብለው መጥራታቸውን ቀጠሉ። ንጉሠ ነገስቱ ወደ አምቦ ሲመጡ ሰላምና መልካም አየርን ይጎናጸፋሉ። ሌሎች አስፈላጊ ነገሮች እንደ ምግብ፣ ጥበቃና ዘመናዊ አገልግሎት የመሳሰሉትን ግን ከአንድ ወይም ከሁለት ቀናት ቀደም ብሎ ከአዲስ አበባ በአውቶሞቢልና በከባድ መኪናዎች ይጓጓዛሉ። የወጥ ቤትና የጽዳት ሰራተኞች ከጸጥታ ሰዎችና ከሚያግዛቸው የሰለጠኑ የጥበቃ ውሾች ጋር አብሮ ይመጣሉ። ጸጋዬ 13 ዓመት እድሜ እስኪሞላው ድረስ ንጉሰ ነገስቱን በግንባር አይቷቸው አያውቅም። ነገር ግን ወደ አምቦ በሚመጡበት ቀን ዋዜማ በመላ ከተማው ይታይ ከነበረው ግርግር ተነስቶ ኃይለ ሥላሴ ወይም ህዝቡ በአክብሮት እንደሚጠራቸው ጃንሆይ በእርግጥም በጣም ታላቅ ሰው መሆናቸውን ተረድቷል። ከወላጆቹ ሁኔታ የተገነዘበው ይህንኑ ነው። ገብረ መድህን ባርኔጣቸውን አውልቀውና አንገታቸውን ደፍተው በጸጥታ ቆመው ሲመለከትና እናቱ ፈለቀች የአምቦ ኢየሱስ ሲጠብቀው መድኃኔዓለም ረጅም ዕድሜ ስጦ ሲሉ ሲሰማ ጸጋዬ የተረዳው ንጉሰ ነገስቱ በእርግጥም በአገር ውስጥ ካሉ ታላላቆች ሁሉ የበላይ መሆናቸውን ነበር። ለዚህ ነው በግንባር ጃንሆይን የሚያዩበት ቀን መድረሱን ሲሰማ ደስ የተሰኘው። በመጀመሪያ ያያቸው የአምቦ አንደኛ ደረጃ ትምህርት ቤት ተማሪ ሳል ነበር። ኃይለሥላሴ ይህንን ትምህርት ቤት እንዲጎበኙ ታቅዶ ስለነበር ለጉብኝት ሲመጡ የክት ልብሳቸውን ለብሰው በቆሙ ተማሪዎች መሃል ሆኖ ነበር ያስተዋላቸው። በአገሩ የሚገኙት በርካታ ተቋማት በእሳቸው ስም ይጠሩ እንደነበር ሁሉ ይህም ትምህርት ቤት የእርሳቸው ስም ተሰጥቶታል። ጸጋዬ እየተቆነጠነጠ ንጉሰ ነገስቱ መድረስ አለመድረሳቸውን ለማረጋገጥ ሜዳ ሜዳውን ሲቃኝ ቆየ። ጃንሆይ ቀስ ብሎ በሚጓዙ መኪናዎች ታጅበው ግራና ቀኝ በእግር የተሯሯጡ በሚከተሉ ፈርጣማ ጠመንጃጆች እየተጠ ጠበቁ፣ ደረሱ። አንድ ጠባቂ ከፊት የነበረውን መኪና በሩን ከፈተና የተንዘረፈፈ ካባ የለበሱ አጭር ሰውዬ ከመኪናው ወረዱ። የሰዎቹ አይኖች በሙሉ በእኚህ ሰውዬ ላይ ያረፈ መሆኑን ቢገነዘብም፣ ጸጋዬ ግን በአእምሮ ውስጥ የተቀረጹትን ግዙፍና ሀያሉን ጃንሆይ ፍለጋ አይኖቹ ያማትሩ ጀመር። በጸጋዬ አስተሳሰብ ረጅም ካባ የለበሱት ሰውዬ ጃንሆይ ሊሆኑ አይችሉም። ነገር ግን ሰውዬው እጃቸውን አንስተው በሰላምታም ይሁን ለቡራኬ በትንሹ ሲወዘወዙት፣ ሴቶቹ እልል እያሉ፣ ወንዶችም ዝቅ ብለው እጅ ይነሱ ጀመር። ያንን ሲያይ ነበር ጸጋዬ በመደነቅ እኚሰው በእርግጥም ጃንሆይ መሆናቸውን እየተረዳው። ጸጋዬ በመደነቅ የሚያስተውላቸው ጃንሆይ ሲሰማቸው ብቻ ሀያልነትን የሚያስተጋባ የጸጋዬ ወላጆችም ለመንግስታቸው ግብር ለዙፋናቸው ክብር የሚያቀርቡላቸው ኢትዮጵያ ንጉሠ ነገሥት ናቸው። አይኖቹ ትዕይንቱን እያ ያስተዋሉ የንጉሠ ነገሥቱን መንፈስ እንዴት አድርጎ ለመሳብ እንደሚችል ያሰላስል ገባ። በእርሳቸው መታወቅ ምን ማለት ይሁን ጸጋዬ ከእኩዮቹ ጎላ ብለው በንጉሱ እንዲታይ የሚያስችለው ምንም ነገር አልነበረም። ጎልቶ እንዲወጣ ከፈለገ ጃኖይን ለማስደሰት ከተለመደው የተለየ አንዳች ልዩ ነገር መፈጸም ነበረበት። ምን ባደርግ ይሻላል እያለ ጥቂት ካሰላሰለ በኋላ አንድ ሐሳብ በአእምሮ ውስጥ ተጸነሰ። ሀሳቡ ከእውነታ የራቀ ቅዠት የመሰለ ነገር ሲሆንበት ከአእምሮ አውጥቶ ሊጥለው ፈልጎ ነበር። ነገር ግን አልለቅህ ብሎ ሙጭጭ ስልበት እየቆየ የሚቻል እየመሰለው ሄደም። ጸጋዬ አስበው ይህ እቅድ ለንጉሱ እንግሊዘኛ ቲያትር ተለማምዶ ማቅረብ ነበር። ሌሊቱን ከጓደኞቹ ጋር የተመረጠ ቲያትር ሲያጠኑ አደሩ። በማግስቱ አስተማሪያቸውን ፈቃድ ሲጠይቅ አብደሃል ወይ በሚል ተከለከለ። ነገር ግን በጉዳዩ ስለቆረጠም በጣም ወትውቶ አሳመናቸው። ስለዚህም ጃንሆይ አንድ ተማሪ ያዘጋጀውን ቲያትር እንዲያዩ ወደ አዳራሽ ተጋበዙ። እርሳቸውም ጥሪውን አክብሮ መጡ። ጸጋይና ጓደኞቹ እንግሊዝኛውን ቲያትር አቀረቡ። ሲያልቅ ጃንሆይ አጨበጨቡ ጸጋዬ ይህን ሲያይ ማመን አልቻለም ጃንሆይ ግን ይባስ ብለው አንዱ ጠባቂያቸውን ወደሱ ልከው ምን እንዳደርግልህ ትፈልጋለህ ብለው አስጠየቁት ጸጋዬ በህይወቱ ይህን ጥያቄ ከሀገሪቱ ሀያል ሰው አስተናግዳሉ ብሎ ገምቶ አያውቅም ነበር ስለዚህ ደነገጠ የሚለው ጠፋበት ጠባቂው ሲያፈጥበት ጂኦግራፊ መምህሩን ምን ልበል ብሎ ጠየቀው። አስተማሪው ለትምህርት ቤቱ በጀት ይሰጠው በል አለው። ጸጋዬም ለጠባቂው ይህን ተናገረ። ንጉሱ ግን መልሰው ጠባቂውን ላኩት። የትምህርት ቤቱን ፍላጎት ተውና አንተ በግሌ ምን እንዳደርግሌ ትፈልጋለህ ተብሎ ተጠየቀ። ጸጋዬ አሁንም ግራ ተጋባ። እንደገና ወደ ጂኦግራፊ መምህሩ አፈጠጠ። መምህሩ ለተማሪዎች አዲስ ዩኒፎርም ይገዛላቸው በል አለው። ጸጋዬም ይህን አለ። ጃንሆይም ምኞቴ ይህ ከሆነ ብለው ለመላው የትምህርት ቤቱ ተማሪ አዲስ ዩኒፎርም ለቀቁበት። ጸጋዬ በትምህርት ቤቱ ተወዳጅ ተማሪ ሆነም። አባቱ ግን ክፉኛ ተናደዱበት። ምክንያቱም ልጃቸው በሀገሪቱ ንጉስ ምን ይደረግል ተብሎ ሲጠየቅ የሰጠው መልስ ማንኛውንም ወላጅ ሊያበሳጭ ይችላልና ነው። ከዓመታት በኋላ ጸጋዬ የ27 ዓመት ወጣት ሲሆን በንጉሱ የሚዘጋጀውን የሀገሪቱን ታላቅ የስነ ጽሁፍ ሽልማት አሸነፈም። ሽልማቱንም የተቀበለው ከሳቸው ከንጉሱ እጅ ነበር። ስለ አምቦና የሀገር መሪዎች አጋጣሚውን ተጠቅመን እንዲህ አጫወትናችሁ። የተለመዱ ጨዋታዎች በልዩ አቀራረብ እንዲደርሰው የቻንላችን ወዳጅ ይሁኑ። ቸር ጊዜ